ይህ ህያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን። ይህ በየሳምንት ወደ እናንተ የሚቀርበው ህያው ምስክር ሳምንት የቴሌቪዥን ዝግጅታችን ነው። ሰዓቱን ጠብቆ እንደገና ተገናኝተናል። እግዚአብሔርን እናመሰግናለን። ባለፉት በርካታ ሳምንታት የተለያዩ ግለሰቦችን ወደ እናንተ ሳቅርብ ነበር። ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳ ደግሞ ከቀደሙት የእምነት አባቶች መካከል በኢትዮጵያ ካሉ ወንድማችን ፓስተር ደበበ ለማን አቅርቤ ያለው። ፓስተር ደበበ ለማ ለረጅም ዘመን በዝማሬ አገልግሎት እንደዚሁም ደግሞ ከዘማሪዎች ጀርባ ሆኖ ዘማሪዎችን በማሰልጠን ለኢትዮጵያ ቤተክርስቲያን ትልቅ ባለውለታ የሆነ አባታችን ነው። ዛሬ እንግዲህ ሲኤምኤን ስቱዲዮ ተገኝቷል። እንግዲህ ከሽ ደቤ ነው የምልህ። እንኳን ደህና መጣ፣ እንኳን ደህና ቆይ አሜን፣ አሜን። እና የኢትዮጵያ ቤተክርስቲያን መቼም ብዙ ብዙዎቹ ስቴካይ ዘጋሽ ደበበን ላቀርቦ ነው ስል የኛን ኳየር አሰልጥኗል፣ የኛን ኳየር አሰልጥኗል። እና ያው ከብዙ ዝማሬዎች ጀርባ በዝማሬም ከዝማሬዎች ጀርባም አለና፣ ተመልካቾችን ሰላም በላችሁና። እሺ በቅድሚያ እናንተን ጌታ ይባርካችሁ። አሜን፣ አመሰግናለሁ። አሜን ይህን ድል ስለሰጣችሁኝ፣ አዳማጮችን ደግሞ ሰላም ላለው እግዚአብሔር ይባርካችሁ። ጌታ መልካም ጊዜ ይሰጠናል። ደግሞ በጣም የጊዜው ይሹ ስለሆነ የቸርች ትልቅ ችግር የተፈጠረበት በዚህ በመዘምራን ዙሪያ ስለሆነ፣ ስለጋብዛችሁኝ ያለኝንም ሸክም ለህዝቡ እንዳካፍል ይህን በር ስለከፈታችሁልኝ እግዚአብሔር ይባርካችሁ። እግዚአብሔር ይመስገን እንግዲህ በተለይ ደግሞ በዝማሬ ዙሪያ ረጅም ዘመን ስንት ዓመት አገለገልክ? ሃምሳ ስምንት ሃምሳ ስምንት በጣም የሚገርም ነው። ሃምሳ እኔ ከመወለድ በፊት ነው፣ በፊት ነው። በጣም የሚገርም ነው። ያው በዚህ በምስክርነቱ ላይ ገልጻቸው ነገሮች አሉ። በጣም ጥሩ። ለማንኛውም ተመልካቾቻችን በዝማሬ አገልግሎት ዛሬ በደረስንበት የቤተ ክርስቲያን አምልኮ ላይ በርካታ ስኬቶች እንዳሉ ሁሉ በርካታ በረከቶች እንዳሉ ሁሉ በርካታ ችግሮች ደግሞ እየተፈጠሩ ይገኛሉና እነሱም በተመለከተ ይሄ ያው ምስክር ነው የህይወት ዘመን ምስክርነቱን እናቀርባለን። ከዚ በኋላ በዝማሬ አገልግሎትና ከዝማሬ ጋር በተገናኙ ችግሮች ላይ ሰፊ ውይይት በነፃ መድረክ ከጋሽ ደበበ ጋር የምናደርግ ይሆናል። ለማንኛውም ወደ ዛሬው ንምጣና፣ እንግዲህ 58 ዓመት በአገልግሎት ከቆየ በንጉሱ ጊዜ ነው ጌታን ያገኘው። ስለዚህ እስቲ ወደ ልጅነት ዘመን ንምጣና፣ የህይወት ያው ምስክር ስለሆነ የት ነው የተወለድከው? የቤተሰብ ሁኔታ ምን ይመስላል? ስ ልጅነት ጀምሮ መድረኩ ሰጥቻል። እሺ፣ የተወለድኩት እዚሁ አዲስ አበባ ነው ጌታን ያገኘሁት በ 1959 ዓም የዛሬ 58 ዓመት ማለት ነው። ጌታን ያገኘሁት እንግዲህ ጌታን ለመቀበልና ለማግኘት ምክንያት የሆኑም ብዙ ነገሮች ነበሩ። ያው ተማሪዎች ሆነን ክለቦች አሉ። እንጨፍራለን እንደንሳለን። በዛ ዘመን እንጨፍራ ዳንስ እኔ እኮ በደርግ ጊዜ የመጣ ነው ይመስለኝ። አይ አደለም። እንደውም አርበኞች ትምህርት ቤት ነበር የምንማረው እና ያሬድ ክለብ የሚባል አለ። ዳንኤል መኮንን ከሱ ጋራ አብረን ያንን ክለብ ውስጥ እንደውም እሱ ያዘፍነን ነበር። ታሪካችን ሰፊ ነው። በአኮርዲዮን እሱ ያዘፍነን ይጫወት ነበር። እንደውም አኮርዲዮን አልነበረኝም ይጫወት ነበር። ስለማይታወቅ ነው ከዛ ልጀምር ብዬ ነው። ወደዚህኛው እንመጣለን። አሁን ይሄ ወጣትነት ዘመን ነው አይደል? እስቲ ስለ ቤተሰቦች ነገርና ስለ አሁን እዚህ ጋር እንመጣለን፣ ስለ ቤተሰቦችና የልጅነት አስተዳደግ። ኦኬ፣ የልጅነት አስተዳደጌ ጥሩ አይደለም። ለምን አባትና እናቴ ተለያይተው በሁለት የእንጀራ እናት ነው ያደጉት? አጋጣሚ ሆኖ የመጀመሪያው እንጀራ እናቴ ጋር ያለው አባቴ ወደ ኮሪያ ይሄዳል ትንሽ ልጅ ሆኜ እና የትሄዱ እናቴ ደብረ ዘይት ነበረች። ስለዚህ ከአባት ጋር ከአባቴ ጋር የነበረችው ሴትዮ ጋራ ፊት በራ አካባቢ አሁን ሸራተን ያለበት ጋር ነበር እንኖር የነበረው እና እሱ ወደ ኮሪያ ሲሄድ ለሴትዮዋ ጥሎ ስለሄደ ሴትዮዋ በጣም ታሰቃየኛለች። እንደውም አንዳንድ ጊዜ ከውሾች ጋር ነው ቤት በሩ ላይ ማመሻው እንቅልፍ የሚወስደኛል። ችግሩ ረሃቡ ሁሉ አለ። እንዲህ እንዲህ አይነት አልተመቸኝ። እንደገና ሁለተኛ ተመልሶ መጥቶ ደግሞ ሌላ ሚስት አግብቶ እንዲሁ በጣም በትልቅ ስቃይ ነው ያደግኩት። ግን እግዚአብሔር በእኔ ላይ አላማ ስለነበረው ብቻ በጣም አኖረኝ። ምን ይሰማህ ነበር? በጣም ከባድ ነገር ለምትነግረን አባተ ቤት ውስጥ ግን ከውሾች ጋር ውጭ እንድታድር ስትደረግ፣ እንደ በልጅነት አእምሮ ምን እንደነበር የምትሰማው? በጣም በጣም እሱ ትንሽ ለእኔም ለራሴ ከባድ ነው ልገልጸውም አልችለውም ነገር ነው። ሴትዮዋ መተት ቤት ሄዳ ስለምታመይሽ እኔ እሷን ለመጠበቅ ቤት ገብቼ ለማደር ይግድ በሩቃ ተኝቼ እንቅልፍ ወስዶ ይመጣ ቀስቅሳ ነው የምገባው። እና እንዲህ እንደ አይነት ታሪኮች እንዲህ የመሰሉ ብዙ ነው ታሪኮች ያሳለፍኩት። ይህን የምጠይቅ ለምንድን ነው ምናልባት በአሁኑ ሰዓት ራሱ እንደዚህ አይነት ሕይወት ውስጥ የሚያሳልፉ ሰዎች አሉ። በዚህ በፊት የሚያቀረብኳቸው ሰዎች በእንጀራ እናት ብዙ በደል ደርሶባቸው አንደኛው እንደውም አገር ጥሎ የተሰደደም ሁሉ ነበረና አሁን ለነዚህ አሁን በአሁኑ ሰዓት በዚህ አይነት ህይወት ውስጥ ስላለፉትም ምስክር ነው ስለሚሆን እንዶ ትንሽ ነገር ነገር ስለሁለቱም፣ የሁለተኛዋ ደግሞ ያገባት ሴትም ብዙ ጥሩም አይደለችም። በምግብ በኩል ትልቅ ችግር ስለነበረብኝ እንደምንም ብዬ ስምንተኛን አልፌ ሃይ ስኩል መድኃኒዓለም ትምህርት ቤት ገባሁኝ። ወንድሞች ካልነበሩም ብቻ ነበር። ሌላ ወንድም ወይም እህት እህቶች ሁለት አሉ። እነሱም አብሮ ነው የሚሰቃዩት ከአንተ ጋር? አዎ አዎ፣ እነሱም እንደዛ ነው። ብቻ ጥሩ ቤተሰብ አደለም ይሄ። የድሮ ሰው ሚስቶች ሲቀያይር በልጆች ላይ የሚያመጣው ተጽዕኖ ቀላል አደለም። እንደውም ሀይስኩል ስገባ ስለሚርበኝ ጓደኞቼ ይበላሉ፣ እኔ ግን ምግብ የሚያዘጋጅ ነው ስለሌለ አንድ ወንድሜ እዚህ ትልቅ የከበረ የእግዚአብሔር ሰው ጓደኛ ጌታን አብረን የተቀበል በሀምሳ ስምንት አካባቢ እሱ ትንሽ ቀደም ብሎ ስራ የሰማኒያ አምስት ብር ነው ስራ። እንደዛ ገኘን በወር በየወሩ አምስት ብር ይሰጠኛል። የዛን ዘመን በሀያ አምስት ሳንቲም ምን የመሰለ ምሳ ይበላል። ያቺ አምስት ብር ለኔ ትልቅ ትልቅ ገንዘብ ነበረች። እና አስተዳደጌ እንደዛ ነው፣ ጥሩ አይደለም ግን ትልቅ የእግዚአብሔር ጥበቃ በስቶልኝ ይው ለዚህ ድርሻ አለው። ታሪኩ ሰፊ ነው። ወደ ጌታን ወደ ማግኘቴ ስመጣ ትልቅ ደስታ ነው የተሰማኝ። እንግዲህ እንዳልኩህ እዛ ክለብ ውስጥ ስንዘፈን ለሁለታችንም የተለያዩ ሰዎች መሰከሩልን። ሙሉ ወንጌል ቤተክርስቲያን እዛ ጊዜ ሙሉ ወንጌል አትባልም። እስቲ ስለ ክለቡ ትንሽ ንገረን። አሁን ምክንያቱ እዚ ጋ ፓስተር ዳንኤል ማንስታል። አንተ በኋላ ሙዚቃ ተጫዋች ሆነሃል። እሱ እዛ ክለብ ውስጥ ሆኖ ዘፈን ነው። እሱ ምንድን ነው? ያሬድ ትምህርት ቤት የሄድና ትንሽ ስለ ሙዚቃ አንዳንድ ነገሮች ሰምቶ ይመጣል። ከዛ በኋላ እዛ ክለብ ውስጥ እሱ እንግዲህ ትንሽ ቤተሰቡን ባለጸጋ ደህና ኑሮ ያላቸውና አኮርዲዮን አለው። ያችን አኮርዲዮን ይዞ ይመጣና ያዘፍንናል እዛ ክለብ ላይ። ትምህርት ቤት ደግሞ ሰልፍ ሲኖር እሱ መሀል ላይ ቆሞ ኮንዳክት የሚያደርገን እሱ ነው። ይሄ ሁሉ እንግዲህ ኤሌመንተሪ ውስጥ ሆነን የሆኑ ነገሮች ናቸው እና እንደዛ እያሳለፍን እያለ ድንገት ለሁለታችንም የተለያዩ ሰዎች መሰከሩልን። ጌታን አገኘን። ያገኘ ነው ከዛ በፊት ስለጌታ ሰምታችሁ አጣቁ? ሰምተንም አናውቅም ያው እንዳልኩህ መስፈን ነው መስፈን መጨፈር እንጂ ስለመንፈሳዊ ነገር ምንም ምኑም የለም ቤተ ክርስቲያንም አትሄዱም ቤተሰብም አላሳያችሁም እና በቃ ያላሰብነው ነገር ድንገተኛ ነገር ስለሆነ በጣም ውስጣችን ደስተኛ ሆነ ሙሉ ለሙሉ ትልቅ ለውጥ አመጣም አንድ ላይ ነው ጌታን የተቀበላችሁት አንድ ላይ ነው 1959 አንድ ላይ የተቀበል ነው። ለእኔ ሌላ ሰው ነው የምሰግራልኝ። የዛን ዘመን ደግሞ ኢየሱስ ያድናል የሚለው አልተደረስበትም። ደስ የሚል ጸሎት አለ ብለው ብቻ ነው የጋበዙት። እዛን ጊዜ ልብ ስቅላል ኢየሱስ ያድናል እኮ አልተባልኩም። እና እንግዲህ እግዚአብሔር የመጥሪያው መንገድ የተለያየ ስለሆነ እና ደስ ብሎኝ ሄርኩኝ እውነትን የት ዶርዜ ሃይዞ ይባላል። ሁለተኛ ፖሊስ ጣቢያ ጋር አሁን ፈርሷል። እሱ ቦታ እንግዲ ሙሉ ወንጌል አይባልም፣ እንዳልኩ ስለ ሙሉ ወንጌል በኋላ እና ሙሉ ወንጌል ግን ሙሉ ወንጌል ጸሎት ቤት በ1955 ዓ ም እዛ ዶርዜ ሃይዞ የሚባለው እኔም ሌላ ሰው ነግሮ ለሱም ሌላ ሰው ነግሮት እዛ ተገናኘን፣ ጌታን አገኘን። በኋላ የኖርን ስንመጣ ወደ 19 ስልሳ አንድ አካባቢ ይመስለኛል፣ የሙሉ ወንጌል ስም ሲወጣ እኔም እሱን ቁጭ ቁጭለን ከስም አውጪዎቹ አንዱ ነበር። ድል ገጥሞናል ሙሉ ወንጌል የሚለው ስለዚህ ህብረት ንገረን። አሁን ብዙ ሰው ማወቅ ይፈልግ። ሙሉ ወንጌል አሁን ትልቅ ቤተክርስቲያን ሆናል። ትልቅ ቤተክርስቲያን ያን ጊዜ ግን ጥንስሱ ነው፣ ገና ጥንስሱ ነው።

ነበሩ። እኛ እኔ እንደውም የተሰበከውን ስብከት ትዝ ይለኝ የተዘመረውን መዝሙር ነው እስካሁን በአእምሮም ያለው። ጸጋዬ ካብቲ መር የሚባል አምላክ ለእኛ ብሎ የሚለውን መዝሙር ሲዘምር ልቤ ስቅላለ። አምላክ ለእኛ ብሎ ያፈሰ ደሙን በሱ ዝማሬን እንግዲህ በኋላ የዜ ዝማሬው መንፈስ መቶ ብኝ ነው ማለት ነው። እሱስ ያነ ሆኔን ወደ ጌታ ያመጣኝ እና እነዚህ ሰዎች ነበሩ። ከዛ በኋላ ነው ቆይቶ አንድ ሁለት ነው ሶስት ዓመት በኋላ ከቆይን በኋላ ጌታን ከተቀበላችሁ በኋላ እናንተ ወደ አገልግሎት ጠሯችሁ ወይስ እዛ የተመላለሳችሁ ትፀልዩ ነበረ? ወደ አገልግሎት ገና አልመጣችሁም ብላችሁ ግን የመጣችሁ ተሰበሰቡ ነበር። ሰውም እየጨመረ መጣ ሰውም እየጨመረ መጣ። አሁን ሰውም እየጨመረ መጣ። ቦታውን ተለወጠ፣ ቦታው ተቀየረ። ናዝሬት ትምህርት ቤት ጋር ወደ ላይ ሁሉ በኋላ ነው አዎ። በኋላ እንግዲህ ይሄ ሁሉ ሲሆን አንድ ሙሉ ወንጌል ነው በኋላ እየመጣሁን ሙሉ ወንጌል በኋላ በታሪኩ ላይ ነግሬሃለሁ። አንድ ሙሉ ወንጌል በነበረ ጊዜ ነው እንግዲህ ይሄን ይሄ ገና ሙሉ ወንጌልም አልተባለም። አዎ ልክ እዛ ናዝሬት ትምህርት ቤት እያለን ዶክተር ከበደ ወልደማርያም ቤት ተከራይቶ ነበር። ያው ስደት መጣ በስልሳ አራት ዓመት ስደት መጣ ንጉሱ እያሉ ማለት ነው። በንጉሱ ትእዛዝ በቃ እኛን በተኑ ምን ምን ብለው፣ ምንድን ነው ችግራቸው? የተለየ ሃይማኖት ተብሎ በቃ እንደውም ስደቱ ቀላል አይደለም። እንደውም አንዳንዱን ነገሮች እጠቅስልሃለሁ። እኮ ብትነግረን ጥሩ ነው። እንደውም ወደኋላ ልመልስህና ወደኋላ ልመልስህና በአስራተኛ ሀምሳስተኛ ዓመተ ምህረት እንግዲህ እንዳልኩህ እናትና አባቴ ተለያይተው እናቴ ደብረ ዘይት ነው የምትኖረው፣ አባቴ እዚህ ነበር እና እናቴን በክረምት ለመጠየቅ እሄዳለሁ አጋጣሚ ሆኖ በአምሳስተኝ ደብረዘይት ሲሄድ ደብረዘይት ትልቅ ስደት ያመንበት አመት ላይ ትልቅ ስደት ተነስቶ እድር ጥሩምባ ተነፍቶ የከተማው ትልልቅ ወጠምሻ ዱርዬ በማክ መኪና ተጭኖ በዱላው ጫፍ ላይ ምስማር ተደርጎ ሊደበድቡ መጡ ዶክተር መለሰ ነበር ሰባት ወታደር ነው ጭኖ ያመጣቸው አዎ በመንግስት መኪና እንደውም የሩፋኤል ቄስ ቆመው አስደበድቡ ጥሩምባ እኮ በከተማው ጠቅላላ ዘይት ከተማ ጠቅላላ ጥሩምባ ተነፍቶ በመኪና ተጭኖ ነው ዱርዬ እኛን እንዲደበድብ ታዞ የመጣው እና ከዛ ድብደባው ሲጀመር መኩሪያ ሙሉጌታ የሚባል ወንድም ፕሮግራም ይመራል። ቀጥሎ ዶክተር መለሰ ሊሰብክ ተቀምጧል። መኩሪያ እየመራ እያለ ግልብጥ ብለው ገቡ። ቦታው የት ነው? ደብረ ዘይት ኢቫንጀሊካል ኮሌጅ ትንሽ ወረድ ብሎ ቦታው፣ ደበደቡን። አየር ኃይል አሉ፣ አየር ወለዶች አሉ አንዳቸውም እጃቸውን አልዘረቁም፣ ግን ያን ሁሉ መምታት መመለስም ይችላሉ፣ ወታደሮች ናቸው። ራሳቸውን ሰጡ። ክርስትና የገባቸው መሆኑ ይሄ ትልቅ ምስክርነት ነው። እንግዲህ በዓይኔ ያየሁት እኔ ራስ ያለፍኩበትን። በየተራ ነው የምንደበደበው። ግር ብሎ ግር ተብሎ አይወጣል፣ በየተራ ተራይ ደረሰና እኔ ስወጣ ለማጅራት የሰደዱት እዚ ላይ ያረፈ መሬት ወደኩ። ሚስማር ያለበት መሬት ላይ ወደኩኝ። ምስማር ሆኖ አላገኘም። ቆይ ቀጥሎ ነቅረሃለ። ከዛ መሬት ወደኩኝና ደም ይፈሰኛል። ከዛ ደግሞ ይገርፉኛል። ከዛ ብንንስል ስነቃ በጓሮ በኩል ነው። በል እዚ ኩል ሂድ ብለውኝ እየሄድኩ እያለሁ አሃ ከወደክ ባለ ራስን ሳትክ ሳትኩ። ከዛ የሄድኩ ያለው አሁን ወደ ጌታ ሄደ ቅርብ ጊዜ ተክለ ማርያም የኦንሊ ጂሰስ መሪ ተክለ ማርያም ናገኘው። ትሱ እኛ ጋር ነበር። እዛ ነው ከአስመራ እንደመጣ እዛ ደብረ ዘይት ለኮንፍራንሱ መጥቶ አብሮን ነበረ። የሙሉ ወንጌልስ በኋላ ነው የተለየው ከኛ ወጥቶ ነው ኦሊጂ ሰስን እንትን ያለው። ከዛ ልክ እየሄድኩ ያለው እሱ ከነ ምስማር ሆኖ ራሱ ላይ ተመተው አገኘሁት። ከነ ምስማሩ ከነ ምስማሩ ተመተው። ከዛ እኔ እንግዲህ የደብረዘይት ልጅ ነኝ። እሱ ግር ብሎት አታውቀዋለሁና ተስፋ አለው እና ግር ብሎታል ወዴት እንደሚሄድ። ቆይ እኔ እችን ቁስሌን ጠጋግኘ ልምጣና መንገዶቹን አሳያሃለሁ፣ እዚህ ጠብቀኝ አልኩት። እኔ ወደ ቤቴ እየሄድኩ እያለሁ ይሄ እንግዲህ አብጧል። ጓደኞቼ ሲያዩኝ ምን አሉ፣ ብርቱካን አሳቅፈው ላኩት አሉ ሲያላግጡብኝ፣ ሀብጦብኝ ነው። ከዛ ያችን ሸፋፈንኩና ተመልሼ እሱን ለማግኘት ሲሄድ እሱ የለም። የትንተሰር ማላክ እንደውም ይሄንን ታሪክ ዶክተር መለሰ ምን ብሎታል? ደም አስክሮኝ፣ ራሴን ሆራ ባህር አገኘሁት ያለው ታሪክ ነው። እሱም ተመቷል። አዎ እንዴ፣ እሱም ተመቶ እሱ እኮ ተመቷል። ወዴት ነው የሄደው መሰለ? ወደዚህ ወደ ከተማው መምጣት ሲገባ ወደ ሆራ ወደ ገጠር ነው የሄደው። በቃ በደመ ነፍስ ማለት። አዎ ምንም ራሱን አያውቅም። ከዛ የሆነ ሜዳ ላይ እንዲህ ይንከባለል፣ እቺ ጠጥታ ሰክራ ይሉታል። እሱ ተቸግሮ ነው ያንን ታሪክ ምን ብሎታል፣ ደም አስክሮኝ ራሴን ሆራ ባራገኘው ያነው ታሪክ ነው። እና እንግዲህ ገና እንዳመነን የመጀመሪያው በድብደባ ነው። በዛን ዘመን ልፈልጌ ያንን ይመስላል የነበረው ታሪክ እና የደብረዘይቱ ድብደባ በጣም በጣም ከባድ ነበር። ያው ኑሩ ስላለን እንጂ ሰው ከሆነ ብሎ ለመግደል ነበር አመጣጣቸው። ሊገሉ ነበረ። እግዚአብሔር ትረፉ ሲለን እንደዛ ተረፍን እና ወደዚኛው ታሪክ እንጣል እና እንግዲህ እንዲህ ከሆነ በኋላ በአስራ ስልሳ ሰባት ዓመተ ምረት እንግዲህ ሃምሳ ዘጠኝ ነው ጌታን ያገኘሁ ያልኩ በስልሳ ሰባት ዓመተ ምረት እግዚአብሔር ወደ እኔ መጣ። ሶስት ጊዜ እግዚአብሔር ተናግሮኛል። አሁን ወደ ዋናው ነጥብ ውስጥ ለመምጣት ስለፈለግኩ ነው። የመጀመሪያው የተናገረኝን ከመናገሬ በፊት የጽዮን መዘምራን የሚል እንግዲህ ያችን አኮርዲዮን ይዘን መተን እኔና ዳንኤል መኮንን የጽዮን መዘምራ የሙሉ ወንጌል የጽዮን መዘምራ የሚለውን ፎርም አድርገና እሱ ጋር ከመድረሳቸው በፊት ቅድም ጀምር ያልጨረስክን የሙሉ ወንጌል ስሙ ሲወጣ እዛ ነበር። ስለ ስፋ እንዴት ስሙ እንደወጣ ማን እንዳወጣው እንደው ታሪክም ስለሆነ በዚህ አጋጣሚ ነግረን እና ወደ መዘመራ ናቸው ሶስት ስሞች ቀረቡ ማን ነበራቸው? እንትን ነው የቸርቹ የቸርቹ እንግዲህ እዛን ጊዜ ያው ስደት ነው እንዳልኩ። ዶክተር ከበደ ቤት ተከራይቶ ራሱ የግል መኖር ቤት ውስጥ ከናዝሬት ስኩል ልፍ ብሎ ወደ ዝቻ አካባቢ እዛ ያው እንግዲህ ክርስቲያኖች እንገናኛለን ቸርቹ ቢበተንም እኛ እንገናኛለን እና፣ ግን ስም ይውጣ ተባለ። እስከዛ ድረስ ስም አልወጣም ነበር። ሶስት ስሞች ቀረቡ። ማን ማን ያቀረብ የምታሰቡ ሶስት ስሞች ይቀረቡ፣ ጥንታዊት ቤተ ክርስቲያን፣ ሙሉ ወንጌል፣ የሰማይ ብርሃን፣ እነዚህ ቀረቡ። ከነዚህ መካከል እጃችንን እያወጣን ሙሉ ወንጌል የሚለውን አጸደቀ። ማን ሙሉ ወንጌል ብሎ ስም ይሰጠው ይሄንን ለስቲያ እና ንጉሴ ተፈራ ዲ ዲ እንደነበሩ ትዝ ይለኛል፣ እና ባባራካሳ ትዝ ከሚሉ ሰዎች ከድሮ እና ጥቂት ሰዎች ነን። የስም ጸደቀ፣ እና እንግዲህ አንድ ሙሉ ወንጌል ከዛ በኋላ ያው ሙሉ ወንጌል አሁን አዲስ አበባ ላይ 206 አለ። ሙሉ ወንጌል ያን ነው አሁን አሁን አሁን የዛን ጊዜ አንድ ብቻ ነው ካንድ ነው የተነሳ ሱን ልነግር ብዬ ነው እንግዲህ በፊት ግን ይሄ ሙሉ ወንጌል የሚለው ስም ከመውጣቱ በፊት ጋሽ አዲሱ ወርቁ ቤተ መንግስት ተጠርቶ ነበር። አለም በዚህ እሱ በኋላ ነው እሱ በኋላ ነው። በስልሳ ሁለት አካባቢ ነው እሱ እሱ ታሪክ በኋላ ነው። ይሄ ስሙ ወጣ። በቃ ያው የቤተ ክርስቲያን መሪዎችም ተሾሙ ምን ተባለ እና ስርዓት ይዞ መተዳደር ጀመረ። ከዛ በፊት አልነበረም። የመጀመሪያ መሪ የሆነው የተመረጠው ማነው ደሞ እንግዲህ፣ መጀመሪያዎቹ ዶክተር ከበደ ነቤት እነ መለሱ እነ ዘለቃ አለሙ አሰፋ አለሙ እነዚህ መሪዎች ስድስት ነው ሰባት በጋራ በጋራ ይመሩን የነበሩ እነሱ ናቸው። ስለዚህ የሙሉ ወንጌል ፋውንደርስ ወይም መስራቾች የሚባሉት እነ ሊደርስ ናቸው። እርግጥ አራት የዩኒቨርሲቲ ተማሪዎች ነው ተብሎ በታሪክ የተቀመጠው ግን እኛ ስንደርስ ይመሩን ነው የነበሩት አሁን ያልኩ ዶክተር ከበደ ወልደ ማርያም አሰፋ አለሙ ዘለቃ አለሙ ጋሻ ሀይለ የሚባል አለ እነዚህ እነዚህ እነ መለስ እነ መለሱ እነዚህ ነበሩ ይመሩን የነበረው በኋላ አሁን ይሄ እኔና ዳንኤል እንግዲህ የአንድ ሰፈር ልጆች ነን። ኳስም አብረን እንጫወታለን። ሾላ የአንድ ሰፈር ልጆች ስለሆነን የኳስ ግጥሚያ ሁሉ አብረን እናደርጋለን። ከዛ ይሄ ክርስትናው መጣና የበለጠ አቀራረበን። ከዛ እቺን አኮርዲዮን ከዘፈኑ ዓለም ይዘን መጣንና የጽዮን መዘምራን በሙሉ ወንጌል ስር የሚል ኳየር አቋቋምን። በጣም ጥሩ እንግዲህ እሱን ተነግረናለ። የጽዮን መዘምራ ሲቋቋም እነማን እንደነበሩ የነበረውን ነገር ትነግረናለህ። ረፍት ሰዓት ስለደረሰ ረፍት አድርገን እንመልሳለን። ተመልካቾቻችን የተከታተላችሁን የምትገኙት ሲኤምኤን ቴሌቪዥን ህያው ምስክር ሰ ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስቲንግ ኔትወርክ በአየር ላይ የምትከታተሉን እንደዚሁም በዩቲብ አድራሻችን የምትከታተሉ በመላው ዓለም የምትገኙ ኢትዮጵያን፣ ኤርትራውያን